በጣም ተናድዳለው። አብርሽ አሁንም አደጋ ላይ ነው። እየተከሰሰ ነው ማለት ኦልሬዲ፣ ሊከሰስ ነው። እየተከሰሰ ነው ሳይሆን ሊከሰስ ነው። የሩታ ቤተሰቦች እየተነጋገሩ ነው። ምክንያቱም እነሱም ልጃቸው ልጃቸው ናት፣ ነገ ወልደው ማይተኩባት ናት። ስለዚህ በትዳር ላይ ትዳር በማማገጥ ትዳሩ ላይ በማማገጥ ሊከሰስ ነው። የዝች የቪዛውም ክስ አለበት አብርሽ። በናትክ እኔ ወዳለኝ እንደ ግል እንደ እህት ማለት ነው፣ እስር ቤት እንድትማቀቅ አልፈልግም። ኦዲንሶችክም እንደዛው ይወዱካል እንደማያው ከሆነ። ስለዚህ እቺ ሄርሜላ የምትባል ሴትዮ ዘንድሮ ሳት ቀብር ካትለይክም። ስለዚህ በእናትክ ልትከሰስ ነው፣ ተጠንቀቅ። በነገራችን ላይ ጋሽዬም ተደውሎ ደውለን ጠይቀነዋል። እኔ አያገባኝም እዚህ ውስጥ ብሏል ጋሽዬ ማለት ነው። ስለዚህ አብርሽ ባክክን እባክክን እቺ ሴትዮ በቃ ፍሊቲም ራይስተ ምንም ብለችን፣ ሴትዮ አርቃት በቃ ሄርሜላ የምትባልን ሰው አርቃት። እርትዬ የልጅ እናት ነች። በቃ እሷን ብቻ አክብር፣ ለእሷ ብቻ አለበት ስጣት። እቺ ሴትዮ ትቅርብ፣ በቃ ትቅርብ። ልትከሰስ ነው። አሁን ክስ ሊመሰረትብ ነው። የቱን ክስ አድሰ፣ የቱን ክስ ትተዋለክ? ስለዚህ እባክን ባክን አብርሽ በእናት ቃይነን ክፈት። በቃ አቺ ሴት ማትጠቅም ስለሆነች አርቃት። ልትከሰስ ነው አሁን። ቤተሰቦቿ ስብሰባ አድርገዋል። ጋሽያ አያገባኝም ብሏል፣ ታውቃለህ። እንደተደወለለትም ታውቃለህ። አያገባኝም ብሏል። በዚህ ደረጃ ቤተሰብም ተናዶብካል። ስለዚህ ልትከሰስ ስለሆነ ከተከሰስ ያክስ አለብህ የወንጀል ሪከርድ ይበዛበዋል። ስለዚህ እባካችሁ ይሄን ድምፅ አድርሱልኝ። ድምፁ ኑ። አብርሽ ወደ ራሱ ተመልሶች፣ ሄርሜላን አርቁ፣ ለሩታ ጊዜ እንዲሰጥ። ሩታዬ ደግሞ በዚህ አጋጣሚ ሁሌም ነው መውደድሽ። ሰላም ቤተሰው፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ምለው እንግዲህ እንደሰማችሁት ነው ማለት ነው። አብርሽ ከአቅምና ከቁጥጥር ውጭ ስለሆነ በሕግ ለመጠየቅ እንግዲህ፣ ትናንትናም ሰምታችኋል። የረታ እህቶች ሁሉም ስሜታዊ እየሆኑ ነው ማለት ነው። ስለዚህ አብርሽ አሁንም ቢሆን ሄርሜላ ሳይሆን አብርሽ ራስክን አደጋ ላይ ራስክን እየጣልክ ያለከው ገባክ። ራስክን በጣም አደጋ ላይ እየጣልክ ነው። ለሰው ብለ ዋጋ እየከፈልክ ነው ገባ? ይህን ነገር ልታስተካክለው እና ልትመለከተው የሚገባ ነገር ነው። ገባ? ካብርሽ አንተ እኛ ስንናገርክ እኛ ይሄ ላንተ አያዋጣም ስንልቅ እኛ መረጃ ስለሚደርሰን ነው። ገባ? ሄርሜላ አንተን ፈልጋ አይደለም። ሄርሜላ ይህ ሁሉ ውጣ ውረድ ይህ ሁሉ ነገር የምታደርገው ለአንተ ብላ ለአንተ አዝና ምናምን ሳይሆን ንብረትክን ብቻ ፈልጋ ነው። አንተ ምንም በሌለክ ሰዓት የት ነበረች? አንተ ምንም በሌለክ ሰዓት የት ነበረች? ገባ? ስለዚህ ሩታም ከዚህ በላይ መጎዳት የለባትም ሩታ ከዚህ በላይ በጣም ብዙ ሰው ጫና እየፈጠረባት ያለው ፋዘርክም ይሄ ከኔ ከአቅም ውጪ ነው ስለዚህ ይሄ ጉዳይ እኔ አይመለከተኝም ብለዋል ማለት ነው ጋሽዬ ስለዚህ እኔ ሩታ ይሄ ሰው ተስማምቶ ከኖረ አብሯት እንዲኖር ካልተስማማ ግን መለማመጥ አያስፈልግም ጋብቻቸውን በህግ በቃ ማፍረስ ነው በህግ መሰረት ሄዶ ጉዳዩን ማስፈጸም ነው ያለባት ሩታ ወደ ፍርድ ቤት ነው መሄድ ያለባት። ምክንያቱም ፍርድ ቤት አቃቢ ህግ ይወስናል። ማንኛውም ሰው ፍቺ ከፈለገ ቀላል ነው። ግን ባይፋቱ ልጃቸውን ተባብረው ቢያሳድጉ መልካም ነበረ። ነገር ግን አብሮ ማሳደግ፣ አብሮ መስማማት፣ አብሮ መቀጠል፣ ህፃኑን ልጅ እንኳን መንከባከብ አልቻሉም። በተለይ ሄርሜላ በጣም የምታሳፍሪ ሴት ነሽ። ምክንያቱም ልጅቷ እንኳን አራስነቷን እንኳን በስርዓት እንዳታጣጥም አራስ ቤቷን እንኳን በስነስርዓት እንዳትጨርስ ነው ያደረግሻት። እና አሁንም ቢሆን አብርሽ በወንጀል ላይ ወንጀል እየሰራክ እንደሆነ እንዲገባክ እፈልጋለሁ። ይህም ቪዲዮ ሁላችሁ ወንጀል እየሰራ እንደሆነ እንዲገባው ሼር አድርጎ ማለት ነው። በህግ ትጠየቃለህ። በህግ ከምትጠየቅ ደግሞ ችግሩን ለመፍታት ብትጣጣር ይሻላል ብዬ ነው የማምነው። ግን አንተ ያን ነገር መስማት አትፈልግም። መስማት አትፈልገው። በአሁኑ ሰዓት አንተ ሄርሜላንና ሄርሜላን ብቻ ነው አይዶን ነው ምን እንዳረገችብህ። እኔ ምለው ጋይስ ግን ቆይ ሄርሜላ ይሆን ነገር አርጋበት ይሆን እንዴ? ማለት አብርሽ እኮ ከራሱ ጋር አይደለም ባይዘው፣ ታውቃላችኋል። አብርሽ በፍጹም ከራሱ ጋር አይደለም። ፈዛዛ ሆኗል። ሰው እንደፈለገ ነው የሚነዳው። ና ሲሉት ይሄዳል፣ እንደፈለገ። በራሱ መመራት አልቻለም። ስለዚህ ይሄ ሁሉ ነገር የመጣው ሄርሜላ ምን አርጋበት ነው፣ ይሁን ነገር አርጋበታለች። በተለይ በተለይ ደግሞ ያንን ሰዓት የሰጠችው ጊዜ ማለት ነው፣ አስታውሳችሁ። ስለዚህ እኔ ይሄ ነገር በጣም ከባድ ነገር ነው። ከባድ ኬዝ ነው ብዬ ነው ማስበው። በቃ ሩታ ራሷን መጉዳት የለባትም፣ መጨናነቅ የለባትም። ለሱ ብላ በጣም ብዙ ዋጋ ከፍላለች። እሱ ግን ይሄን ነገር መረዳት አይፈልግም። ሶ በቃ መለያየት ካለባቸውም ነገሮች ሳይጠነክሩ፣ ነገሮች ሳይበዙ እንትን ማለት አለበት ብዬ ነው ማም ነው። እና እናንተም እስኪ ሀሳብ አስተያየታችሁን አስቀምጡ። ኦልሬዲ ፋዘር የአብርሻ አባት ጋሽዬ እኛ እንኳን ደውለን ስንጠይቃቸው ስለዚህ ጉዳይ አትጠይቁኝ፣ አፍሬ ያለውኝ፣ ተዋርጅ ያለውኝ ነው እያሉ ያሉት እና በጣም ያሳዝናል በጣም ያሳፍራል። ኤኒዌይስ የእናንተ ሀሳብ አስተያየት በጣም አስፈላጊ ነው። የምትችሉ ምከሩት፣ ምከሩት ራሱን ከማትረባ ሴት ጋር ሆኖ ከሄርሜላ ጋር ራሱን ወንጀል ውስጥ እየከተተ ነው። ስለዚህ ይሄ ነገር መስተካከል አለበት ብዬ ነው የማምነው ካልተስተካከለ ነገሮች እየከፉ እየበዙ ነው የሚመጡት ብዬ አምናለሁ። እናንተም እስኪ ሀሳባችሁን አስቀምጡ። መለያየት አለባት ወይስ ታርቀው ይቀጥሉ? እኔ የተለያዩ ነው የምለው። ለምን ከዚህ በላይ መጎዳት የለባትም ሩታ። ከዚህ በላይ ማንም እንዲጫወትባት መፍቀድ የለብንም። እና ጋይስ በቃ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።